እ ሴቷ ጋር አንተ ስተኛ እኔ ነበርኩት። አልነበርክም አንተ በጣም አትፍቻ፣ አለ። ሎቶሪ ነው የምታመነው? ቅባት ነው ማምነው። ሎቶሪ አለ። ሀምሳ ሚሊዮን ዛሬ ነው የገዛሁት። ያው ሎቶሪ ቅደደው። አይወጣም

ጎባጣ መንፈስ ዛሬ ወግቸዋለሁ፣ ይምወጋ በኢየሱስ ስም። ነገራችሁ የዘጋበት ነገር ላይ ቢከፍት ይሻላችኋል፣ እንጂ አባብዬ ሸፍኘ ሸፍኘ ካለፍኩ ላንተ ህይወት ምድ መርዝ ነው። ትክክለኛው በሽታውን ነግረ በሽታው ማነቀል

አሁን መንፈሳዊ አለም ላይ ሁለቱ ኤስክርቶ አንድ መሆን አይችሉ። እቺ ሌላ ናት፣ እቺ ሌላ ናት። በዝጋብር ፊትም እንደዚህ ነው፣ በሰው ፊትም እንደዚህ ነው። ምክንያቱ ቅባት አለም ላይ የአንዳንድ ሰዎች ነገሮቹ የሚበላሽበት ነገሮቹ የሚዘገይበት ምክንያት በዚህ መላክ የተሰራው አገልግሎት በዚህ አይሰራ። በዚህ ላለው ቅባትና ሌላው ቅባት ይለያል። ይሄና ይሄ አንድ ለማድረግ አትችልም። ሁለቱ ፕላትፎርም በራሱ አካሄድ አለ ኤም በራሱ አካሄድ አለ። ነገራችሁ የሚቆለፍበት ምክንያት አሜን የሚትሉን ቦታና አጌን የሚትሉበት ቦታ ለዩ ገብቷል። ልተነብልኝ አሁ ተንብልኝ። እግዚአብሔር ሰው ያውራ ነገር ገብቷል ገብቶኛል። አሁን እ አራት ነገር ላይ አሁን አንደኛ የሚጸልል የቆሜ ነገር በል፣ የቆመ ነገር ተንቀሳቀሰ፣ በል፣ ተንቀሳቀሰ ቀጠለ፣ በል፣ ቀጠለ ጀምሬ። የቆምክ ነገር አለ። እውነት ነው። በጣም ስንት ጊዜ ሆነህ በጣም ቆይቷል፣ ወደ አምስት አመት። ከዛ ምን ሆነ? ሱቅ ነበረኝ ሱቅ፣ አሁን ባዶ ነው፣ ተዘግቶ ነው ያለው። የላለቀም ሆቴልም ከፍቼ ነበረ ለስምንት ወር ሰርቼ ያለው አከሰረኝ፣ ና ዘግቼ ነው ያለው እስካሁን ለአምስት አመት። እውነት ተዘግቶ ነው ያለው። ሎተሪ ነው የምታመነው? ቅባት ነው የምታመነው? ቅባት ነው ማምነው። ቆይ ሎተሩ ቅደዶ አይወጣም፣ ቀድዋ። ሃሌሉያ፣ ጌታ እንደዚህ ይላል ሎተሩ አይወጣም ብያለሁ፣ አይወጣም። ስለዚህ አሁን የተዘጋ ሱቅም ይከፈታል። አሚን፣ አሚን፣ አሚን፣ አሚን የቆመበት ነገርም እንደገና ኦፕን ታደርጋለህ። አሜን አሜን። ምንድን ነው ጠቀኝ ችግሩ? የአንተ የከሰርክበት ምክንያትም እነግርሀለሁ እሺ። መጀመሪያ ያ ሆቴል ስትጀመርበት ምክንያትም እነግርሀለሁ እሺ። አንተ ሰው ታምናለህ። በጣም ሰው አምናለሁ። እውነት ነው፣ እግዚአብሔር ሰው መጨረሻ ግን ያመንክ ሰውዬው ነው አንተ ያስከሰረው። እውነት ነው፣ ወንድሜ ነበረ። ይሄ ትንቢት ስነገር ሁላችሁ ትምህርት ነው ጥሩ ማኔጅ የሚሰራ ሰው ነበረ። እውነት ነበረ። ጥሩ በንጹህ ልብ የሚሰራ ሰው ነበረ። ወንድሜ ነበረ። ኖ ኖ ኖ አናዘር ነበረ። ከዛ አንተ ወንድሜ ያስገባው ባለቤት ነበረች። እውነት ነው። ወንድሜ ስታስገባ ያ በልብ የሚሰራ እሷ ኦልሬዲ ኦፍ ተደረገች። እውነት ነው። ወንድም ገባው። እውነት ነው። ወንድም ስገባ ደግሞ አንተ ያስከሰረ። እውነት ነው። በባለቤት ጊዜ ላይ ከዜሮ ተነስተ አደግ። በጣም እግዚአብሔር። ወንድሜ ስታስገባ ደግሞ ከመቶ ዜሮ መጣ። በጣም ዜሮ መጣ። እውነት ነው። በጣም የሚገርማችሁ እኔ በጣም መኪናዎችም ነበረኝ፣ የእግዚአብሔር ሰው ኦባማ ቅጥቅጥ ኤፌሰር ሁሉ ነበረኝ። ያ ሁሉ ጊዜ ባለቤቴ ጋር እየሰራው ነበረ። ያ ነገር ግን እኔ ዲስክ በጣም ስራ ሰራ አለው እረፍት ምናምን አላቅም፣ ዲስክ መሸራተት ስለያዘኝ፣ ይህ ልጅ ትምህርት ጨርሶ ወደ አስኮ አካባቢ ቆዳ ፋብሪካ ሰራ ነበረ። ወንድሜ ነው የእናተ ልጅ ነበረ ከዛም በኋላ ና ና አንድ ሺህ ብር ነው የሚከፈለው ና ኔ ቁብል ግባልህና ወደ እኔ መጣ። ከዛ ከእሷ ጋር በእምነት ነው እስከ አንድ ሚሊዮን ቆርቆሮ ጎጃም በረንዳ መጥቶ ይገዛል። ሕንፃ መሳረም ነበረኝ። ግን ለምንድን ነው ዝም ብለሻ ሰጪም እንዳላተል በሻንጣ ነው ይዞ የሚመጣ የሚገርም ነገር እና ያ ነገሮች አሁን ዜሮ ነው። ሁሉ ነገር አሁን ቆመ። በቃ የት እንደገባ ምን እንደሆነ አላውቅም። አዎ አንተ ትልቁ ችግር ምን ታውቃለህ? ሚስት ከዛ ማስመር አወጥተህ እሱ ማስገባት ነው። ልክ ነው፣ እውነት ነው። አውቃለሁ። እኔም የአንተ ወንድም ነው፣ ወንድም ነው። ደጋሚ የሆነብኝ እሱ እናንተ ላይ እውነት ነው። በቃ ሃሌሉያ ኢየሱስ፣ በጣም ይገርማል። ምክንያቱ በደምብ ስማ አደመ የአንተ ወንድም የምትለው ወንድም ዛሬ ግን በመከራ ጊዜ ካንተ ጎን አይደለም ያለው። እውነት ነው። በመከራ ጊዜ ካንተ ጎን ያለችው እቺ መከራ ውስጥ የነበረችው መሰለኝ በጣም ትላንትና፣ ራሱ የሆነ ቦታ አይደለም በመከራ ውስጥ ነበር ነው። እግዚአብሔር ሰው እጁ ከፈር ጎና እንደዚህ አርጉት። ሃሌሉያ! የጥርጣሬ መንፈስ ሰብረው አለ ብለውስ። የጥርጣሬ መንፈስ ተሰብሯል። ሰብረው አለ ብለውስ። ሰብረው አለ። ኦኬ፣ ሶስተኛው አሁን አንተ መጀመሪያው የምትፈልገው ኢኮኖሚ ነው። እውነት ነበር። አሁን በጣም ዜሮ ላይ ስለወደድ እዚጋ ብር ግን የሚፈልጉ ያንተ ጤና ነው። እውነት ነው። ሴጣን ሊገል የሞኮሬ ነው። እና እውነት በጣም ጤና የለኝም ዝራ በጣም የተመሳጨው ነው። በጣም እያመመኝ ነው። አንዴ ራሴ በቃ ሁሌ በቃ ሲጨንቀኝ ወደ አንድ ሰው ደውልና እጸልልኛል። ግን ያኔ ደግሞ ትንሽ አለ። ዛሬ ራሱ እንደ ድንገት ነው የመጣው የሆነ የሻተር ለስጋቤት ሻተር በር ሰርቼ ያሽ በር አላለቅም። ለምነት መጣም አለኝ። እዚህ ውስጥ አለ ያሰውዬ ከዛ እኔ እዛ ፒያሳ ሲደርስ ሻተሩ አላለቀም። ሮጬ ወደዚህ መጣ። ኦኬ፣ ሻተሩ ዛሬማ እዚህ እንጨርሰዋለን። አሜን። ያንተ ሳዘጋ ለሰው እየዘጋ ይኖርክበት ዘመን ዛሬ ቀንበሩን ሰብረዋል። አሜን። አሁን ስማ፣ ጤና ላይ ያለው በሽታ አሁን ከዚህን ሰዓት ጀምሮ ዩፍሪ አሜን። አራተኛ ከዚህ ስትመለስ ሚስት ይቅርታ በጣም ጠይቃታሉ። ሰባት ዓመት በጣም እውነት ብዙ ነገሮችን አጥፍች ያለ በቀደም ኖ ኖ ኖ ጥፋ በጣም ብዙ ትክክል። ያው በጣም መንደር በቃ ያው ግልጽ ነው።

ሜጀር ዋን ፕሮፌት አሜን ሀሌሉያ። ስለዚህ ሚስት ላይ ግፍ ሰርታል በጣም ከዚህ እንደሄድክ ሚስት ላይ ግፍ ሰርታል ፈጣይ። ለዛ ነው ያንተ ባር የዘጋ። እውነት ነው። ምክንያቱም እሷ ጋ በደበርክ ጊዜ ኢኮኖሚም፣ ጤናም አእምሮም ሁሉ ነገር ሰላም ነበር። በጣም ፋስት ነበርኩ። ማን ማእክለኝ ነእ

ነገራችሁ የዘጋበት ነገር ላይ ቢከፍት ይሻላችኋል እንጂ አባብዬ ሸፍኜ ሸፍኜ ካለፍኩ ላንተ ህይወት ምንድን ነው መርዝ ነው ትክክለኛው በሽታው ነግረ በሽታው ማነቀል አሁን የሰውዬው ከሚስት ውጭ ከሌላ ሴት ጋር ነበረ ከሌላ ሴት ጋር ግንኙነት እያደረገ ነበር ሌላ ሴት አውትዶር ላይ እንደ ሚስት አድርጎ አስቀምጦ እሷ ጋር ነበረ። ሚስት ግን ሚስት ለግፍ ሰርተዋል። ለዚህ ነው እሷ ሴቷ ኢኮኖሚ በላች፣ ገንዘቡ በላች፣ ሁሉ ነገር ጨረሰች። ሰውየው ባዶ ቀረው። ምክንያቱ ዝጋብርም የሚስቱ አምላክ መታው። ሰውየው ስለ ሰውዬ አሁን ዳውን ገባ። ለስ ዳውን ኢኮኖሚ ተያዘ፣ ፋይናንሻል ተያዘ። ጤናም በሽተኛ እየታመመ ነው፣ በጣም ጓ አእምሮም ጤናማ አይደለም፣ ማሰብ ጭምር ጠፍቶበታል። በጣም ሚስት ላይ ደብቆ ሌላ ሚስት ደርበው እውነት ነው። ስለዚህ የሚስት ግፍ አለ። አጣፋ እኔ እቺ ሴቷ ጋር አንተ ስተኛ እኔ ነበርኩት፣ አልነበርክም? አንተ በጣም አትፍቺ አለው። እውነት ነው። ሷ Are

እሷ ሪስፔክት ካረክ በጣም የተበላሸ ነገር ሁሉ እዛ ጋብሪያ አስታል፣ አሜን። የተዘጋ ነገር ሁሉ ይከፍተዋል፣ አሜን። ወደ መጀመሪያ በረከት መልሸዋል፣ አሜን። ወደ መጀመሪያው ታምራት መልሸዋል፣ አሜን። ወደ መጀመሪያው ድል መልሸዋል፣ አሜን። ወደ መጀመሪያ ኢኮኖሚ መልሸዋል፣ አሜን። ኢን ጂሰስ ማይቲ ኔም፣ አሜን። ናው ወደዚ ኮ ከፍችዋለሁ አሁን እስኪ ዋሃምታ እ ሀይላንድ ውጭ አምጡ። በኢየሱስ ፋይቴት በኢየሱስም ከፍቼዋለሁ። ተፈጸመ።